ሰላም ጤና ይስጥልኝ። ወደ ጧፍ ቲዩብ ተከታታዮቻችን እንዴት ናችሁ? እንግዲህ በአሁኑ አዳዲስ ቪዲዮዎች እየላችሁ መጥቻለሁ። ሀጂ ሙፍቲ ከዚያ ላይ ተለይተዋልና ለቤት ለቤተሰቦቻቸው መጽናናት እንመኛ። በእሳቸው ሞት ዙሪያ አንዳንድ ቪዲዮዎች ተለቀው ነበር። እስቲ እሱ ቪዲዮ አይተን እንመለስ ልጋብዛችሁ። እዚያም በላይ የሀገር ቀረብና አለ የዘመናት መልክ አድባራ ታሪክ የቱ

ምድረ ቆሻሻ እኔ ሙስሊም ይተዛዘናል ብዬ አላምንም። ሙስሊም በሞቱ በሞቱና በመሙ የሚሳለጥ ነው ያለ ገብቷል። በኒህ አባት እስቲ ተመልከት ጫፍ እስከ ጫፍ በባለፈው እውነት ለመናገር እውነት ለመናገር ያልነገሩም ያላካፈሉም በሆዳቸው አምቀው የያዙትን ምስጢር ያው በቅርብ ላሉ ልጆቻቸው እንደሚነግሯቸው ባለሙሉ ተስፋ ነኝ። ነገር ግን ለመላው ለኢትዮጵያ ሕዝበ ሙስሊም ሆይ ውድ አባታችንን አተናል። ውድ ዓሊማችንን ጎሎብናል። ሰው አተናል። ከብሽሽቅ ነፃውኑ አንተውያ እሳቸውስ 24 ሰዓት ተኮርትመው አምስት አውቃት ሶላ ሳያልፋቸው ሰግደው ብዙ ደረሳዎችን አቅርተው እድሜያቸውን ለቁርአን፣ ለመስጊድ፣ ለሀሪማ ጊዜያቸውን ሰጥተው የማይቀረው ሞት መጣ ወደነሱ። እኔ እናንተ፣ አንተ እየተሳደበን እየተወነጃጀልን እርስ በርስ እየተሰዳደብን ይሄ አደገኛው መናጤው ሞት ወደ እኛ ቅርብ መጣ። እያንዳንዳችን ላይ ይመጣል። ነገ ወደ አላህ ስብን ታላ ምን ይዘን ነው የምንሄደው? እዚህ ቲክቶክ ላይ በስማርት ስልክ ተቀመጠ ተብሎ ታላቅም አለማክበር፣ የሰውን የሆነ ነገር መስለፍ፣ ሁልጊዜ መሰዳደብ ሞት ሀጂ አል አይቶ ሁሉም ሰው ነው። ግን እኛ ሞት ያለብን ሰዎች ምንድነው እየሰራን ያለን? ሁላችሁም ሰለዋት እታች የሚሰደደቡ ሰዎችን ለአላህ ብላችሁ ለፈጠራችሁ ጌታ ለምትወዱት እምነታችሁ መልሳት መልሱላችሁ የሚሳደቡ የሚደሰቱ

ሰሞኑን ማን ትክክለኛ አቂዳ እንደሚከተል ማን እኽዋንይ እንደሆነ ማን ሙመይዕ እንደሆነ በዚህ ሞት ላይ ብዙ ሓቂቀነ ባጥ እናስታውሳችሁ። ክርስቲያኖችና ሙስልሞች የምናቀው ወንድማማችነትን የሰው ልጅ በመሰረቱ ወንድማማች እህትማማች ነው። ወንድማማችነት ቀርቶ ህትማማችነት ቀርቶ የንጹሐን ደም እየፈሰሰ ሰው ሰውን እየገደለ የሰውነት ጠባይ ቀርቶ ወደ አውሬ ጠባይነት ወደ እንስሳ ጠባይነት እየተመለሰ የሰው ልጅ በሚያሳዝን ሁኔታ በሚያስገርም በሚያስጨንቅ ጠባይ ላይ እንደሚገኝ ለእናንተም ስውር አይደለም ለዓለማትም ስውር አይደለም። እኛ ክርስትናና እስልምና ስልምና ክርስቲያኖችና ሙስሊሞች የምናውቀው ወንድማማችነትን እህትማማችነትን መከባበር፣ መተዛዘን በሐዘንም ሆነ በደስታ በሰርግም ሆነ በሞት ስንተባበር ነው እንጂ የሚያምርብን የምናውቀው ሀገራችንን ያደግንበት በጠብ ደም በማፍሰስ ንጹሃን በመግደል በማፈናቀል እንዳልሆነ የምታውቁ አውቃችኋል። አሁንም ወደዛው ወደ ጠባያችን ወደ መመካከር ወደ መከባበር ወደ መተዛዘን የበላያችንን ወደ ማክበር ለበታቻችንን ወደ ማዘን የጓደኛችንን መብት ወደ መጠበቅ እንድንመለስ አደራ እላለሁ። ይህን ቪዲዮ ማጋራቸው የሰውዬ ተግባር እጅግ በጣም ስላስደነገጠኝ ነው። ምን እንደሆነ ስላልገባኝ ነው። ማለት ፐርፐዙ ምን እንደሆነ አልገባኝ። ብዙ ህዝብ በተሰበሰበበት በሃይማኖት ተቋም ውስጥ ነው እንግዲህ እንደዚህ አይነት ነገር ያደርገው። ተመልከቱና እንግዲህ ምን እንደሆነ አስረዱ ነው። በነገራችን ላይ ኢትዮጵያ ሀገር የተካሄደው ማለት ነው። ነገር ተመልከቱ። እኛ ዕጣን አጥነን አክብረን ሰላም ለኪ እያለ የምንሰግድበትን ሥዕሎች ወደ መቀደድ ደረጃ ለምን እኔ አይቀዱኝም? ከዚህ ይልቅ ለምን እኔ አያርዱኝ? ለምን እኔ አያጠፉኝ? የእሷን ጉዳይ ነው። በጣም በጣም በጣም እኔ አባታችን፣ ከራስ ጸጉር እስከ እግር ጥፍሬ ምንዘረ አጠገቤ ብትሆን አብረን መቃብር ነው እንድንወርድ ነበር። እነ ትዝታው ተነስተው ዋግሜን ካልፈቃችሁልን አሉ። የማይፋቀው የማይነካው ሕግ ክፍሉ እንኳን ከሰናል ክስ በሕግ ክፍሉ በኩል ክስ አቅርበን በፌዴራል ፖሊስ ወንጀል ምርመራ አስገብተን ጠብቀናል። እንደውም ከለላ ነው የተደረገላቸው። እውነት ታጅበ አይደለም የወጡት። እኔን ሳጠፋ የሚቀጣኝ ሕግ ስበደል ሊቆምልኝ ይገባል። እሷ ስዕል ከምቀደድ እኔ በሞት ይሻለኛል። እኔ ከንቱ ነኝ። ምን አረገች ድንግል ማርያም? ግዝ ሞቷል? ግዝ መቼ የማይሞት እንደውም ያብባል። ግዕዝ ከኢትዮጵያ አልፎ የዓለም ቋንቋ ይሆናል። ገና አቃሎ 666 እየነገሰም በከተማችን እኮ ዛሬ ትልልቅ ቤት ተከፍተው ሰዎች ለ666 እንዲሰግዱ ፍቃድ ተሰጥቷቸው እየሰሩ ነው። እንናገር ከተባለ ከተማ ላይ መንቀሳቀስ አልቻለም። የአንተ ቤት የወይዘሮ የኬሌ ቤት መስበኪያ ነው እንዴ? ባስ ቦታ ላይ ሰው እኮ መሳፈር አልቻለም። ሰው ከትራንስፖርት ከቤቱ ወጥቶ ወደ ስራ ለመሄድ ከስራ ወጥቶ ወደ ቤቱ ለመሄድ አልቻለም። ዘመን አመጣሾች ወንጌል ይዘው ኢየሱስን ካልተቀበል ቃንቋም ይይዙበት። ለኛ ህግ የለም፣ ለኛ ህግ የለም፣ እምነታችንን አይቁ። እኛ አለካ ናቸው። አለካ የነሱ መገለጫ የሆነውን አደባባይ ላይ አልቀደድንም። ለምንድ ነው እኛንም የሚቀዱት? ካልሆነ የእነሱ የነሱ አላማና የነሱ ተልቆ ካልሆነ ግን ወጥቶ ይቅርታ መጠየቅ አለባቸው። ያለዛ ህግ ካለ ደሞ እቺ ልጅ ለህግ ማቅረብ አለበት አለባት መቅረብ። ሄዱትን ወይም ደሞ ትክክል አይደለችም ብሎ ለመናገር ሄዱትን እኮ ነው ወደ ይሄ ማለት ምንድነው? አሳዳጁ ነፃነት አግኝቶ እስር ቤት ይሄ አጠያይቀናል ለምን ልጅቷም እስካሁን ድረስ በደል ፈጽማ የእመቤታችንን ስዕል ቀዳ ኢትዮጵያ ውስጥ ቁጭ ብላ ያልታሰሩ እነዚህ ሁለቱ እናትን ግን ለመጠየቅ እኔ ጽዋ ከሞላ አስቸጋሪ ነው። የሞላ ጽዋ ይፈሳል። ይሄ ተገቢ አይደለም ለኦርቶዶክሳውያን እኛ ታግሰታል። ይሄ ማለት ግን የብዙኃኑ ፕሮቴስታንት መገለጫ ነው ብዬ አላምንም። ልጅቷ ያደረገችው ድርጊት ግን በአንድም በሌላ የነሱ መገለጫ ካልሆነ ደግሞ ወጥተው ከኛ ጋር ይሄ አግባብ አይደለም ብለው ሃይማኖት ተቋማት አሉ አልከ አብረን የምናገለግለ ወጥተው እነሱ መግለጫ ሰጥተው እቺ ልጅ ለሕግ እንድትቀርብ ማድረግ አለባቸው። ይህ ካልተደረገ ግን አስቸጋሪ ሁኔታ ነው የሚፈጠረው፣ ጥሩ አይደለም። ከዚህ በኋላ አብሮ መቀመጥም አያስፈልገን። አብሮ ህብረት ሆኖን በህብረት አብረ ማገልግለን አያስፈልገን ለምን የማይነካ ብን ነው የተነካብን። እንዴት አንድ ግለሰብ ተነስታ ስዕላችን ትቀዳለች? ያውም ድንግል ማርያም ነው። እኔ እኮ በቤቴ እኮ ከመድኃኒ ዓለም ስዕል ቀጥዬ ሰቅዬ ማጠንት እያጠንኩኝ ሰላም ለኪ ደግሜ አክብሬ ጠዋት ሰላማዊ ብዬ ወጣ ማታ ሰላም አስገብትሽኛል ብዬ ተሳልሜ ወደ ማረፊያ የምገባባት እናት ናት። በተለይ ለሞለኮ ሰዓት ከቤተሰቡ ለተለየ መመክሰል እናቱ በእናቴ በስጋ በወለደችኝ እናቴ ምጠቅ እናቴ ድንግል ማርያም እችን እናት ካሳጣኝ እኔ ብዙ ብቻ እግዚአብሔር በአንዱም በሌላም መንገድ አለው፣ ቤቱን ያስከብራል። እኛ ግን አባቶቻችንም በዚሁ ልክ ነው አርር ብለው ከነጳጳሳቱ ከቅዱስ ፓትርያርኩ ጀምረው አዝነው ያሉት በዚህ ልክ ነው። ለምን ለምን እኛ እኮ አክብረናል። እኛ እኮ ወደንተ አብረን እየኖርን ነው። ለምን በዚህ ልክ ይኮረኩሩናል? ለምን በዚህ ልክ ይነኩናል? ለምን በዚህ ልክ ያሳድዱናል? ስለዚህ እኔ ከሚዲያው ምርቅ ያለው አሁን ለምን ራኩት ዱላው በዛብኝ፣ መከራው በዛብኝ፣ ትቻለሁ ሁሉም ከነቀፊ ተከምንም ጥቅ ያለው ግን ድንግል ማርያም ስትነቃ ግን ለምን አልሞትም? ድንግል ማርያም ናታ። በረሃቤ ሰዓት ያበላች፣ በጥኔ ሰዓት ያጠጣች፣ በታረስኩ ሰዓት ልብስ የሆነች ዛሬም ላለሁበት ለምነዳው መኪና መሰረቷ ድንግል ማርያም ናት። ድንግል ማርያም ከሌለች ምንም ይወት ልኝም ባዶ ሰው የፈለገውን ይበል፣ ሰው የፈለገውን ያውራ። እሷ ግን ምንም መተኪያ የሌላት እናቴ ናት። ለመተኪያ የሌላትን እናቴ ነካብኝ ግን እኔ ቢገለኝ ይሻለኝ፣ እኔን ይግደልኝ። እኔ አንድ ብሞትም ማረባ ነኝ። እሷ ግን የዓለምን መድኃኒት ወልዳ የሰጠችኝ ዛሬ የእሷን እሷ የወለደችውን ስጋና ደም ተቀብዬ ነው ምድነው። እኔ ታዲያ ከዚ ቤተ ክርስቲያኑ ለምን አያፈርሱ? በጣም ያሳዝን ቪዲዮ ነው። ቪዲዮን እስኪ ልጋብዛችሁ፣ ወደ ቪዲዮ እንሂድ። ብዬ ጀምሬ አላውቅም ቪዲዮ ዛሬ ግን ለመጀመሪያ ምናልባትም ለመጨረሻ ጊዜ ሊሆን ይችላል እንዲሁ ልጀምር። ኦርቶዶክሳያን ሁላችሁ በተቻላችሁ መጠን ለብዙዎች ሼር አድርጉት፣ እስከ መጨረሻውም ስሙት። ይህ እጅግ በጣም አስፈላጊ ቪዲዮ ነው። ይህን ቪዲዮ እንድትመለከቱት ጋብዛችሁና መጨረሻ ላይ ለአባቶቻችን ለእኛ ማለት ነው እንዲሁም ደግሞ ለፕሮቴስታንቱ ጥሪ ያቀርባሉ ነው። እንዲሁም ደግሞ የምነግራችሁ አንድ ነገር አለ። በፕሮቴስታንቱ ዘንድ አሁን ላይ ያሉበት ሁኔታ ምን ደረጃ እንደደረሰ ማሳያም ስለሆነ ቪዲዮ ማለት ነው እንደምትመለከቱት እስራኤል ወደፊት ብሏል። ክርስቲያን ነኝ የሚል አካውንት ነው፣ ስሙ ከላይ አለ። እና ክርስቲያን ነኝ ነው የሚለው። ፕሮቴስታንት ነው ልጁ ብዙ ውይይቶች ላይ የገባ ኦርቶዶክሲያንን በመሳደብ ነው የምናውቀው። እና ፕሮቴስታንት ነው። እና ለመሳደብ እንዲመቸው አይሁድ ነኝ ይላል፣ ግን ደግሞ ፕሮቴስታንታዊ ትምህርትን ዲፌንድ ሲያደርግ እናውቀዋለን። ለማንኛውም ተመልከቱ። ጊዮርጊስ ሊቀ ሰማይታትን እዚህ ጋር እንደተገነዘቡት ቪዲዮውን ማሳያችሁ ፕሮሞት እያደረግኩት ምናምን እንደዚ አይነት ሀሳብ እንዳታነሱ ማለት ነው። አይደለም አይደለም፣ እኔ ከማሳያችሁ በበለጠ ቪዲዮቹ ቫይራል የወጡ ቪዲዮዎችም አሉት። ግን ይህ ትልቅ ማንቂያ ስለሆነ ነው እንድትመለከቱት የማደርገው። ሁለት የሚፈቀደው ሁለት ይፈቀዳል። ተመልከቱ። የቪዲዮ ቪዲዮ አስር ሺህ ምን አለው ላይክ አለው አስር ሺህ ሰው ወዶለታል። እንቀጥል ብንሰርክም ባንሰርክም እንኳን ክርስቲያን ሆን መቤት እንኳን ወር ይሄኛው ደግሞ አስራ ሰባት ሺህ ላይክ አለው አስራ ሰባት ሺህ ሰው ወዶለታል እዚህ ጋር እንደተመለከቱት የምፈልገው ጽሑፍ አለ ላንብላችሁ ምን ያህል በኦርቶዶክስ ጥላቻ እንደሰከሩ ማሳያ ነው ኦርቶዶክስ ሴቶች እርካሽ ናቸው ምንለው በምክንያት ነው። ኦርቶዶክስ ለዓለማዊነት ምቹ የሆነ እምነት ነው። ቸርች ውስጥ ወንድ ከወንድ የሚያጋባ ፕሮቴስታንት ቸርች እንዳለ እያወቀን ብዙ ሌዝቢያን ጌይ የሆኑ በአደባባይ ኢየሱስ ይህን አልከለከለም ብለው ፓስተር፣ የቤተክርስቲያን መሪ ሆነው ያሉ እንዳሉ እያወቅን ግን ደግሞ በቃ ራንደም የሆነ የተለቀቀ ቪዲዮ አንስቶ ነው እንዲህ የሚለው ተክለ የተክለ ሃይማኖት ቅድስና እጅጉን በጣም የሚያስፈራው ዳቢሎስ በዚህ መልኩ ስራውን ያስፈጸማልና፣ አስራ አራት ሺህ ላይክ አለው። ተክለ ሃይማኖት ላይ እንዲህ ስለቀለዱ 14000 ሰው ወዶለት ላይክ አድርጎለታል። ይህንን ይመስላል አሁን ለአባቶቻችን፣ እንዲሁም ደግሞ ለፕሮቴስታንቱ ጥሬ ሀገር። የመጀመሪያው ለአባቶቻችን ምንድን ነው እሱ መጨረሻችን ሁሉም እየተነሳ ቤተክርስቲያን ይሳደባል። ሁሉም እየተነሳ ቅዱሳን ይሳደባል። ሁሉም እየተነሳ ጣዖት አምላኪ ናችሁ እያለ ስዕላቶቻችን ይቀዳል። ግን እየተደረገ ያለ ነገር የለም፣ ለውጥ የለም። ጩኸቱ ያለው ሚዲያ ላይ ነው። ጩኸቱ ያለው ምዕመናን ጋር ነው። ከላይ እንዴት ነው ነገሩ? ይሄ ጥያቄ ነው። ሁለተኛ ፕሮቴስታንቱ በእምነት ሃይማኖት በሆኑ ጉዳዮች በሶሻል ሚዲያ ፕሮቴስታንቲዝም ትምህርቱ ስለተመታ ትምህርቱ ቀሎ ስለተገኘ በመጽሐፍ ቅዱስ ማስረጃነት በቤተክርስቲያን ታሪክ በአባቶች ትምህርት ቀሎ ስለተገኘ ኦርቶዶክስን ማበሻቀር ኦርቶዶክስን መሳደብ ትምህርት የሆነላችሁ እንዲሁም ደግሞ ኦርቶዶክስን ካልተሳደባችሁ ወንጌል የሰራችሁ የማይመስላችሁ ሰዎች እየበዛችሁ ነውና ይህ ነው ወይ የኢየሱስ ትምህርት ለእናንተ እናንተ የምትጸድቁት ኦርቶዶክስን በመሳደብ ነው ወይ ነውስ ሁላችሁም እንደዚህ አይነት ብልግና ይመቻችኋል አሁን እንዳያችሁት አይነት ጋጥ ወጥነት ይመቻችኋል? ይሄ የኔ ጥያቄ ነው። ሰላም ክርስቶስ ይብዛላችሁ። ለዛሬ ያቀረብኩላችሁ ቪዲዮ እነዚህ ነበሩ። ቪዲዎችን አይታችሁ እንደምትማሩበት ተስፋ አድርጋለሁ። ቪዲዮችን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ እስከ ሳምንት